ለእኔ ድጋሚ መወለድ ነው። እውነት ማለት ከሞት አፋፍ ነው ድኜ እዚህ ዛሬ የቆንኩት ለእናንተ መናገር ከምችለው በላይ በጣም ከባድ ጊዜ እያሳለፍኩ ነው። የእኔ የምትውሉትን ሰው ማጣት፣ ያ ስሜት በጣም ከባድ ነው እና ኢብን ሳቅሽ ራሱ የውሽ ሳቅ እንደሆነ በደንብ ነው የሚያስታውቅ። መክሳቴ፣ መጥቆሬ ምናምን ትንሽ እኔን እያሳቀቀኝ ነው። ምን ያለው አለሁልሽ፣ ያላንቺ መኖር አልችልም ያሉኝ ሰዎች ጥሎኝ በሄዱ ሰዓት ነው ከጎኔ ሆኖ እኔ ሁሌም አለው። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እንግዲህ በያላችሁበት ደህና ሆኑልኝ። እንዴት ቆያችሁኝ? እንዴት ከረማችሁ? ትንሽ ከተገናኘን ቆየን፣ እየጠፋሁ ነው። እኔም ያው ሁላችሁም በጣም ብሶ ማለት ይቻላል። ምን አይነት ሁኔታ ላይ እንዳለው በደንብ ታውቃላችሁ። ምን አይነት ጊዜ ሳሳልፍ እንደነበር፣ ምን አይነት ሁኔታ ላይ እንዳለው ታውቃላችሁ እና በዚህ አጋጣሚ እውነት ይሄ ሁሉ ቤተሰብ እንዳለኝ ይሄ ሁሉ የሚጨነቅልኝ ይሄ ሁሉ የሚወደኝ ሰው እንዳለ ማላቅም ነበረ። በጣም ብዙ ሰዎች እኔ ተስፋ እንዳልቆርጥ ከጎን የሆናችሁ በቃ ይዞች ስትሉ ነበር ና እግዚአብሔር ያክብርልኝ። እውነት ቃል የለኝም ለእናንተ በጣም ብዙ ሰዎች እዚህ ጋር እንትና እንትና ብዬ ስም መጥራት አልችልም። በጣም ብዙ ናችሁ፣ ግን መጠንን ጠይቅ ሽየትነሽ እያላችሁ መጣችሁ ስጠይቁኝ የነበራችሁ በአካል መምጣት ያልቻላችሁ በስልክ በጣም ስትከታተሉ ነበር ና ይው ደግሞ ዛሬ ብዙ የለፋንበት በጣም ብዙ ዋጋ የከፈልንበት ቀን አልፎ እንደዚህ ቁሜ እናንተንም ለማመስገን እግዚአብሔርንም ለማመስገን ብቻ ያለንበትን ጊዜም በቃ ጥሩ ጥሩ ሁኔታ ላይ እንዳለው እንድታቁ ያህል ዛሬ መጥቻለሁ ማለት ነው። እንግዲህ በሁለት እግሬ ቁሜ ያለው ዛሬ በጣም ደህና ነኝ። እግዚአብሔር ይመስገን። ህክምና ህክምናዬንም ጨርሼ ወደ ቤቴ ገብቻ ገብቻለሁ ማለት ከዚህ በኋላ አንዳንድ ክትትሎች ናቸው የሚቀሩኝ እነሱንም ቤቴ ሆኜ የመከታተል ስለምችል ለቤቴ በቅቻለሁ ማለት ነው። ክብሩን መድሃን ያለ የሚወስድ ለቤቴ ያበቃኝ አምላክ እግዚአብሔር ይመስገን። እና ዛሬ የመጣሁት እንግዲህ ያው ታመሜ ሆስፒታል በነበርኩበት ሰዓት የነበርኩበት ሁኔታ ታውቃላችሁ። በጣም ተስፋ ቆርጬ ነበር፣ ከጎኔ ሰው አጣሁኝ ብዬ በጣም ያዘንኩበት ጊዜ ነበር እና ስቲል ነው አሁንም ከህመም ያገግም ያለሁት በጣም ብዙ አሁን እዚህ ሚዲያ ላይ ቁም የምናገር ማልችላቸው በጣም ብዙ ከባድ ጊዜ እያሳለፍኩ ነው ያለሁት። ምክንያቱም የኔ የምለውን ሰው ያጣሁበት ሰዓት ነው አሁን ላይ። ከጎን ይቆማሉ ብዬ ተስፋ ያደረኩባቸው ሰዎች ተስፋም የሰጡኝ ሰዎችና ያጣሁት ተስፋ አድርጊያቸው እነሱም ደግሞ ተስፋ ሰጠውኝ በምፈልጋቸው ሰዓት ያጣዋቸው በጣም ብዙ ሰዎች አሉና ያው በአንዴ ከህመም ማገገም ከባድ ነው፣ ታውቃላችሁ። በአመኑ ሰው እንደመከዳት ደግሞ ከባድ ህመም የለም። ከህመሙ በላይ እኔ በጣም ሲጎዳኝ የነበረ ከጎኔ ሰው በማጣት ነው። በጣም ያኔም ተናግር ያለው በሚዲያ ወጥቼ ቪዲዮም ሰርቼ የነበረ በጣም ይጎዳኝ ሰው ማጣት፣ የሚጠይቃቸው ታማችሁ ተኝታችሁ አይዟችሁ የሚላቸው ሰው ማጣት፣ መጦ ሆስፒታል የሚጠይቅ ሰው እንደማጣት ከባድ ህመም የለም። ና እንደዚህ አይነት ጊዜ የምታሳልፉ እህት ወንድሞች ትኖራላችሁ፣ እግዚአብሔር ይማራችሁ ማለት እፈልጋለሁ። እኔ ግን ማያልፍ ቀን የለም። አልፎ ዛሬ እዚህ ጋር ቁሜ ያለው፣ በጣም ብዙ ሰዎች ይሄ ቀን ላይ ያልፍ ይችላል ብሎ አስቦ ሊሆን ይችላል፣ እኔን ለመጉዳት፣ እኔን ለመተው በጣም ብዙ እንትን ያሉትና፣ ግን ያልፋል። እንደኛ ስራ ሳይሆን እንደ እግዚአብሔር ፍቃድ ነው ሁሉም ነገር የሚሆነው እና አልፎ ዛሬ እዚህ ጋር ቁሜ ለማመስገን በቅቻ አለው። እንግዲህ ይህም ቪዲዮም ታዩታአላችሁ። እዚህ ላይ ደርሻ አለው። እኔ አላቅም ማለት ምን አስባችሁ ይህን ነገር እንዳደረጋችሁ ማወቅ አልፈልግም። እውነት ማወቅም አልፈልግም ግን እኔ እንጃ ማን ማለት የፈራጁ ነው እንደተነሳ ብዙ ማለት፣ አንዳንዴ ጥለው የምትሄደውን ሰው ብዙ ተስፋ መስጠት ትክክል ነው ብዬ አላስብም። በቃ ያ ሰው በዚህ ልክ እናንተ ጋር እንዲተማመን ማድረግ የለባችሁም እና እኔ ምንድነው በጣም ሰው አምናለሁ። ብዙ ብዙ ጊዜም ተናግራለሁ። በጣም ብዙ ሰው አምናለሁ። በጣም ሰው ይጎዳኛል። እና አሁንም ድጋሚያ ነገር ነው የተፈጠረ በህይወቴ በጣም ብዙ ሰዎችን እያመንኩኝ የተጎዳውት፣ ግን ማማረር አልፈልግም ምክንያቱም ፈጣሪ ጤናን የሚያክል ነገር ነስቶ የሚያስፈልግኝ ያ እንደሆነ አሳይቶኛል አሁን ላይ ከሰው በላይ የሚያስፈልግ ጤና ነው ጤና ነው የሚቀድመው ከምንም በላይ እና በዚህ ሰዓት ደግሞ እኔ የለኝም ብዬ ያሰብኩት ግን ከጎን የሆኑ በጣም ብዙ ሰዎች አሉ ቤተሰቦችም በጣም ማመስገን እፈልጋለሁ ጓደኞችም ብቻ በጣም ብዙ እናንተንም ማመስገን እፈልጋለሁ ከዛ በተጨማሪ ደግሞ ዛሬ በትልቁ ማመስገን የሚፈልገው የመጣውበትም ዋና አላማ ያው ታምም የነበረውን ህመም ታውቃላችሁ። በጣም ደም ያስፈልገኝ ነበረ። በዛ ሰዓት ያን ነገር አጠን የሚሰጠኝ ሰው አጠን በጣም ተጨንቀን ነበር። ከባህር ዳር ድረስ እንግዲህ ወንድሜ አብሮ አደጌ ጓደኛዬ፣ ሁሉ ነገሬ ሳላስበው መጦ እንግዲህ ይኸው እናንተ ጋር ቁሜ እንዳወራ አድርጎኛልና ለእኔ ድጋሚ መወለድ ነው እውነት ማለት። ከሞት አፋፍ ነው ድኜ እዚህ ዛሬ የቆንኩትና ለዚህ ሰው ምንም ባደርግለት አይመጥ ነው አውቃለው ምንም ነገር ብሰጠው ምንም ነገር ባረግለት ካደረገልኝ ነገር አንጻር ከምንም ነው። ግን ማመስገን አለብኝ ግዴታ። እዚህ ጋ ቁሜ ለመገኘት ምክንያት እሱ ስለሆነ ማመስገን ስለፈለግኩኝ እንግዲህ ያው ከህክምናም ገና አሁን ነው የወጣሁት ከሆስፒታል ታውቃላችሁ። ስለዚህ ብዙ ቦታ መንቀሳቀስ ስለማልችል ድካምም ምንም ስላለ በደንብም ስላላገገምኩኝ ሰፈር የዚሁ ቤቴ ነው ያለሁት ጠርቸዋለሁ ማለት ነው። እዚህ ድረስ ይመጣል እንግዲህ ረዴን ታውቁታላችሁ። በጣም ብዙዎቻችሁ በእኔ ስም ስታመሰግኑልኝ ነበር ቴንኪዩ ስትሉት ነበር እና እኔም ዛሬ ላደረገልኝ ነገር ሁሉ ከፈጣሪ በታች ነፍሴን የታደገልኝ ሰው ነው እና ጠርቸዋለሁ እንግዲህ ለምስጋና ደግሞ እንዲሆነኝ የሆነች የሆነች ነገር ይዣለሁ ማለት ነው። እሱን ሰጠ ነው እሱንም አመስግነን የሚጋበዝም ነገር ካለ ጋብዘን የሚሆነው እናያለ ማለት ነው። ከዛ በተጨማሪ ግን ቤተሰብ እውነት መርሳት አልፈልገው እኔ በዛ ሰዓት በሕመሜ ሰዓት ሆስፒታል በተኛውበት ሰዓት አካውንቴ አምሳ ሺህ ሰብስክራይበር አድርሳችሁን የጠበቃችሁኝ ና እውነት ቃል የለኝም ለእናንተ በጣም በጣም በጣም ከወገቢ ጎንበስ ብዬ በጣም ነው የማመሰግነው ማለት እፈልጋለሁ። አምሳ ኬ ማለት ለእኔ በጣም ትልቅ ነገር ነው። ብቻ እኔ የሚያስደስተኝን ነገር ለማድረግ እኔ ወደ ራሴ እንድመለስ በጣም ስትሞክሩ ነበር። በጣም ብዙ ሰዎች እጅግ በጣም አድርጌ አመሰግናለሁ። ከዛ ውጭ እንግዲህ ትንሽ ጠቆር ብያለሁ፣ ትንሽ ከሳ ብያለሁ። የሚጠቅሙኝን ነገሮች እስኪ እናንተ ከምግብም ከምንም ሪ ከመንዳ አርጉኛው። ትንሽ ሰውነቴም ከሳ ስላለ ምናምን ሚዲያም ቪዲዮ ላይ መውጣት ምናምን ያሳቅቃል። ሴት ስትሆኑ ታውቃላችሁ። በህመም የመጣ ነገር ነው። አይኗ አውቃለሁ። መዳንም ትልቅ ነገር ነው ግን መክሳቴ መጥቆሬ ምናምን ትንሽ እኔን እያሳቀቀኝ ያለውና ምን ያለው እና እንግዲህ ያው ከሳሽ ኤዱ ምናሚል ኮመንት ማየት አልፈልግም። እና ያው የህመሙ ዋና አንድ አካል ስለሆነ ነው ይሄ። ምግብን ብዙም አልበላም ነበረ ምናም ለዛ ለዛ ነው ይሄ ነገር የተፈጠረው። ግን ደግሞ በጊዜ ሂደት ይመለሳል ደግሞ ይጠቅማታል፣ ለኤዱ ይጠቅማታል ብላችሁ የምታስቡት እንደውም እናንተ ኮመንት ላይ ታስቀምጡልኛላቸው። አቃለ ቤተሰቦች ላይ በጣም እንደምታስቡ ወሬ አላብዛባችሁ፣ ብዙ ባላወራ ጥሩ ነው። ረዴት ከመምጣቱ በፊት ያዘጋጀውለትን ስጦታ አላሳያችሁና እሱን አብረን እንጠብቀዋለን ማለት ነው። እና እንግዲህ አመሰግናለሁ። እንደምታዩት አቅምም የለኝም፣ በጣም አቅሜ ተዳክሟል። እዚህ ጋር የሆነች ነገር አዘጋጅቼለት አለ። ምን እንደሆነ እንግዲህ ገምቱ። እሱ ሲመጣ ነው ማሳያቸው። ለእሱ ይመጥናል ብዬ አይደለም፣ ግን አንዳንዴ የልባችሁን መናገር የምትፈልጉበት መንገድ አለና በቃ አሰብኩ አሰብኩ አሰብኩ። ምን ልስጠው፣ ምን ብሰጠው ነው ለእሱ የሚመጥ ነው፣ ምን ባደርግለት ነው ያለኝን በቃ የተሰማኝ ነገር የሚገልጽልኝ ብዬ አሰብኩኝ። ምንም ነገር እውነት አጣውኝና የስጦታ ትልቅ ትንሽ የለውም አውቃለሁ፣ ግን የልቤን በደንብ በቃ ይነግርልኛል ብዬ ያሰብኩትን ስጦታ እንግዲህ ይዤ መጥቻለሁ። የወደዋል ብዬ ተስፋ አረጋለሁ። ረዴትን አብረን እንጠብቀውና ሲመጣ የሚለውን አብረን እናያለን። እናንተም የምራ አመስግኑልኝ፣ በጣም ቴንኪዩ በሉልኝ፣ በኮመንት ፍቅራችሁን አሳዩልኝ። እውነት በጣም ትልቅ ሰው ነው። ማንም የማያደርገውን ማንም እንደዚህ የሚያደርግ ሰው አለ ብዬ አላስብም በዚ ሰዓት ሁሌም ከጎንሽ ነን ያሉኝ ሰዎች ጥሎኝ በሄዱበት ሰዓት አለውልሽ፣ ያላንቺ መኖር አልችልም ያሉኝ ሰዎች ጥሎኝ በሄዱ ሰዓት ነው ከጎን ሆኖ ደምን ያህል ነገር ሰጥቶ ከሞት አድኖ እንግዲህ እንደገና እንደተወለድኩ እንዲሰማኝ ያደረገውና ተስፋን የሰጠኝ የመኖር ተስፋን የሰጠኝ። ለዚህ ሰው ደግሞ ምንም ባደርግለት ይገባል ብዬ ተስፋ አደርጋለሁ። እናንተም እንደዚሁ እንደምታስቡ ማቃለውኝ። ስለዚህ ረደትን ትንሽ አብረን ጠብቀው ባለፈው እንግዲህ አልጋ ላይ ሆስፒታል አልጋ ላይ ነው ሰላም ያልኩት። ዛሬ ቁመት ማን ይበልጣል? በጣም አድጓል። ደህና ናት። ዛሬ ቪዲዮ ላይ ጠበቅሽኝ። ዛሬ እንግዲህ ቪዲዮ ላይ እንደዚህ ቁሜ አመሰግናለሁ። የሆነ ቀን ብዬሽ ነበረ። ያ ቀን ደረሰና እንደምታይኝ ምስጋና ለን ሄደ ነው እንጂ እንደዚህ ያደረከ

አመሰግናለሁ እንግዲህ ቤተሰብ እኔ ማመስገን ባለብኝ ሰዓት እኔ ለሱ መስጠት እያለብኝ እዚህ ድረስ አስመጥቸው ደግሞ ጭራሽ አበባ ይዞ ይመጣል እና በጣም አመሰግናለሁ። ገና ነ በተረፈ እንዴ፣ ያው ተናግር ያለው ባለፈው ራስን አስታውቃል። ረዴት ይባላል፣ አብሮ አደግ ጓደኛዬ፣ ወንድሜ፣ ሁሉ ነገር ምስጥረኛዬ ነው። ድሮ እቃቃ ስንጫወት ምናምን እየደበደበ ምናምን አያጫውተኝም ነበረ። አሁን ግን ስላደኩኝ ማንም አይነካኝም። አንተ እኮ ነው የምደበድበኝ ነበር ትዝ ይላል። ግን አሻንጉሊት ምናምን ሰው ሲቀመኝ እንትን ትልልኝ ነበረ በጣም ኢቨን ሁላ ላይክ አይናገሩኝም እሱ ይመታልኛል ምናምን እና አሻንጉሊት የንቃቃይን ምናምን ሲቀሙኝ ብቻ ጉልቤ ነበር። የሰፈራችን ጉልቤ፣ የሰፈራችን ጉልቤ። እና አሁን አሁን ግን ጉልበተኛ አይደለም። አሁን አሁን ድሮ ነው እንዴ እድሜ ያስተምርሻል። ብዙ ነገር ትለያለሽ። እድሜ እዚህ ጋር እድሜ እንዳትጠራሽ፣ የኔን ደምር የደርሱበታል። እዚ ጋ እንዳትናገር። እስካሁን አልተናገርሽም ለቤተሰቦች እኔ ታውቃላችሁ። አሁን ነው 18 ባለፈው እኔ ሞላኝ፣ ታውቃለህ አናሽ እኮ ነው። በጣም አይ፣ እኔ እግዚአብሔር የሰጠኝን እድሜ እና በጣም ደስተኛ ነኝ። እንደዚህ ስቀሽ፣ እንደዚህ ያብሮብሽ፣ እንደዚህ ነሳይሽ። በጣም ደስተኛ የሆንኩት ያው አይ፣ ብዙ ነገር የገጠመሽ ነገር በጣም ብዙ ከባድ ፈተናዎች እንዳሳለፍሽም እያሳለፍሽም እንዳለ አውቃለሁ። ኢቨን ሳቅሽ ራሱ የውሸት ሳቅ እንደሆነ በደንብ ነው የሚያስታውቀ። ያው እኔ ያውቅሻለሁ፣ ምክንያቱም ኤደን ሙሉ ደስተኛ እያለች እኔ ያውቃታለሁ። ያው ማለት አብሮ አደግ ስለሆነ በደንብ ምን አይነት ልጅ እንደሆንሽ በደንብ ስለማቅ አንዳንዴ የውሸትና የሆነ ሳቅ የሚባል አለ እና ኤደን ጥሩ ላይ ነች፣ ፈጣሪ ይመስገን። በጣም አሪፍ ላይ ነሽ። በጣም በቃ አምሮ ብሻል ከምር በጣም ወ ትንሽ ከስቻለሁ፣ ምናምን ኪሎ ይቀንሳል፣ ጠቁሪያለሁ። ትንሽ መክሳቱም የመጣ ያው ህመም ላይ ስለነበረች ያው ፈሳሽ ነገር ብዙ ጊዜ የምትወስደው ትንሽ ራሷን ለትሪት ለማድረግ ያው እዚህ በኋላ ምግብ በደምብ ስለሚጀምር ባፍባፍሽ ነው ማጎርስሽ። የምር ምግብ ምግብ እንዴት እያበላኝ እንደሆነ አታውቁም። በቃ በግድ እንደ ህፃን ልጅ ነው እንደዚህ እያደረገ ምግብ እየሰጠኝ ያለው እና ቅድም እንዳልከው ያው በቻልኩት መጠን ደስተኛ ለመሆን እየሞከርኩ ነው። በጣም ግን ደግሞ ብዙ ሰውነን በጣም ብዙ ፈተና አለን እና ደግሞ እያሳለፍኩ ያለሁት በጣም ሆነ ፋሚሊ ለእናንተ መናገር ከምችለው በላይ በጣም ከባድ ጊዜ እያሳለፍኩ ነው። የእኔ የምትሉትን ሰው ማጣት ያ ስሜት በጣም ከባድ ነው እና በተለይ ቤት ሰዓት በጣም ሰው የሚያስፈልገኝ ሰዓት ላይ ነው ያለሁት። አይ ኖ እናንተ አላችሁ በጣም ብዙ ሰው በዙሪያ ያለ፣ ግን አንዳንዴ ደግሞ ስፔሻል የሚባሉ ሰዎች አሉ ከጎናችን እንዲሆኑ የምንፈልጋቸው ሰዎች አሉና፣ ኢቭን ደግሞ ከጎናችንም ደግሞ ጠፍቶ የማያውቁ ሰዎች አሁን ላይ የጠፉብን እና ያ ያ ነገር ነው እንጂ የምስቃውም ከልቤ ነው እውነት። በጣም ደስተኛ ነኝ አሁን ላይ እግዚአብሔር ይመስገን። ሲጀመር ከዚህ ላይ ደስታ አለብይም አላስብም። ጤና ነው የመሰለ ነገር ነው። ዛሬ የጠራሁ እንግዲህ እሳባ ይዞ ሊመጣ እንጂ እኔ ላመሰግንህ እና የሆነ ስጦታ ነገር አይ ነው። አይገርም ቤተሰቦች እናንተ አይ ነው። ያስ ይሄን አይደለም ትልቅ ነገር አሰብኩ። በጣም ብዙ ነገር አሰብኩ። ምን ባደርግለት ነው ሊያደረገልኝ ውለታ መክፈል የሚችለው ብዬ አሰብኩኝ። ግን በእህትነት ከጎንህ በመሆን አንተ በከፋ ሰዓት ከጎንህ በመሆን ብቻ ነው ልመልሰው የምችለው። ምክንያቱም ብቸኝነቴን ነው ጤናዬን ነው ብዙ ነገር እኔ የመለስክልኝና የመለስክልኝ ና ከዚህ ውጭ ለአንተ ማድረግ የምችለው ነገር የለም። ግን እንዲሁ በቃ የልቤን ውስጤን እኔን የረዳኝና አምላክ ለማመስገንም አንተንም ከጎንህ እንድትሆን ስለፈለግኩኝ ይህንን ነገር ይዤ መጥቻለሁ። ከፍተህ ደግሞ ለቤተሰብ ታሳይልኛለህ ተስፋ አደርጋለሁ። በችግር ሰዓት ማንም በሌለኝ ሰዓት ሕመሜን እያለቀስኩ አማክሬያት፣ እንግዲህ ዛሬ እዚህ ቁሜ ከሰው ጋር ኩልፍኜ እንዳወራ ያደረገችኝ እንግዲህ ድንግል ማርያም እኔን የረዳች እናት አንተን እንድትረዳ እቤትህ አድርገው ሁሌ እንድታየው እንድታመሰግነው እንደምትወደ ተስፋ አደርጋለሁ። አይደለም ትንሽ ነገር አይደለም። ከዚህ በላይ ስጦታ አለ ብዬሽ አላስብም። ታውቂያለሽ ምን ያክል ማሪያም እንደምንወዳት ሁላችንም የምንወዳት በጣም አማራጭ አይገባኝም። እውነት ካደረግክልኝ ነገር አንጻር እኔ ከዚህም በላይ ምን ማድረግ እንዳለብኝ አላውቅም፣ ግን እንግዲህ ከእናታችን በላይ ልሰጠው የምችለው ነገር የለም። ከዛ ውጭ ደግሞ ከዚህ በኋላ ሁሌም ከጎኑ ሁኜ በችግሩም በደስታውም ጊዜ ከጎን ልሆን ነው። በቃ ይሄን ብቻ ነው ማድረግ የምችለውና በእኔ አቅም የሚደረግ ነገር አይደለም ግን ላደረግከልኝ ነገር ሁሉ እውነት እግዚአብሔር ይስጥህ። እንደ ይሄ ቅልብ ሁሌ አብሮህ ይኖር ማለት እፈልጋለሁ። ቴንኪው በጣም እዚጋ ነገር ጨምር እንግዲህ ፋሚሊ ያው በጣም ከምር አልጠበኩም። ደውና እስኪ ምናምን ነገር ስትለኝ ጀስት እንድንጫወት ምናምን የመሰለኝ እንደዚህ ፕሮግራም ለእኔ ታዘጋጃለች ብዬ አላስብም። ከምር እኔ ለረዱ ውለታ ዋልኩላት ምላይ ልትሰው አይደለም፣ ግዴቴ ብዬ ማስበው ነገር ነው ያደረግኩት። እንኳን አብሮ ላደገለቴ ብዙ ሰዎች አሉ እኮ አልፎ አልፎ አሉ፣ በቃ አልፎ መንገድ ላይ ወክ እያደረጉ ምናምን ሰው ሲጎዳ ደርሰው የሚያጽናኑ ነው ምናምን። አይገባም እንደዚህ መልክ ማይጠበቅብሽም ነበር፣ ግን በጣም ነው ማመስል። ቤተሰቦች ሁሉ እግዚአብሔር አክብርልኝ ጎንበስ ቤተሰቦች፣ ከዚህ በፊትም ብያቸዋለሁ ከዚህ በኋላ ኤዱ እኔ ሁሌም አለው ያው አንዳንዴ የደረሰብሽን ነገር ረዳለው ቢሆንም ፈጣሪ ሁሉን ነገር ለምክንያት ነው ያደረገው አንቺ ደግሞ ካጣሽ ይልቅ ያለች ነገር በዙሪያሽ ያሉ ሰዎች ብዙ ሰው አለ። ያጣሹ ምንም ማለት አይደለም ይገባኛል ስሜቱ ግን ያጣሹ በጣም ምንም ማለት አይደለም በህይወት ውስጥ የሚያጋጥም ነገር አሁን ደግሞ የሚመጣው ወደፊት ያለው ለአንቺ ይበልጥ ጥሩ ነው ማለት ነው አንዳንድዴ ካለፈው ስህተት ጥሩ ብልጥ ከስህተት ይማራል ነው የሚባል ና ተምረሽ የተሻለ ደረጃ ለመድረስ በዙሪያሽ ያሉትን ሰዎች ለማየት መሞከር ና እንጂ ባለፈ ነገር ብትቆጭ ኦልሬዲ ያለፈ ስለሆነ ምንም ለውጥ አታምጪም፣ ብራሽ ከመጉዳት ይህን ማለት እፈልጋለሁ እዚ እዚያ አቁም። ያንተንም ብርድ አላት መታ እኔም ያው ይደክመኛል። አ ቡናችን ጠጣ ቡናችን እንጠጣለን። እንግዲህ ቤተሰብ፣ ቀጣይ ደግሞ እግዚአብሔር ፈቅዶ በደንብ ጤና የተመልሶ እናንተንም ለማመስገን እናንተንም ያዝናናሉ የማስበውን ቪዲዮ እላችሁ እመጣለሁ። እስከዛው ግን ቻው፣ እንወዳችኋለን።